እንግዲህ ወይዘሮ ሜላት ዛሬ ባዩሽን ሲጥ አድርጋ ድፍት ታድርጋታለች። ይህንን ያየችው ሰላም እናቷ ምን ያክል ጨካኝ እንደሆነችም በእርግጥ መጀመሪያም ታውቃለች። የእናቷ ውሳኔና ጭካኔ ለሀና ግን አዲስ ነበረ። ሀናና ምናሴም ታያት የፈለገችውን ታድርግ እያሏት ነበረ ትናንትና ዛሬ ላይ ወይዘሮ ሜላት ባዩሽን በመከታተል በመከታተል አሁን ዛሬ እንግዲህ ሲጥ አድርጋ ይዛ አሰናበተቻት። እጅግ በጣም ያሳዝናል። ባዩሽ ማንም ይደፍረኛል ብላ የማታስበውን እንግዲህ በወይዘሮ ሜላት ተደፈረች። እናም ይህንን ያስተዋሉት የወይዘሮ ሜላት ቤተሰቦች በድንጋጤ ደርቀው ቀሩ። በተለይ ሰላም እናቷ እስር ቤት ትገባለች ብላም ተጨነቀች። ድሮም የእናቴን ውሳኔ አቀው ነበር አለች። ሀናም እንዴት ዝም ትላላችሁ ብያችሁ ነበረ። እናቴ አሁን እማትወጣው ችግር ውስጥ ስትገባ ይኸው ዝምታ ማብዛት ሌላ ችግር ያመጣል። እናም እናቴ አሁን እንግዲህ ምንድን ነው የምታደርገው እኔ በዙሪያዬ መጥፎ ነገር አይደለም ሰው መግደል መግደልና ድመት የሚገድል ሰው አጋጥሞኛ ያቅም እያለች ሀና እያለቀሰች ትገኛለች። መስፍን ደግሞ በእርግጥ ለመግደል ሳይሆን እሷን መቅጣት ነበር የፈለገው እና በወይዘሮ ሜላት ችኩልነት የተፈጠረው ነገር አስደንግጦታል። ግን ባዩሽ በእርግጥ በህይወት ብትኖርም የእነሱን ህይወት ሰላም እንደምትነሳ ምንም ጥርጥር የለውም። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ ኖላዊ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ወይዘሮ ባዩሽ ትልቅ አደጋ ውስጥ ገብታለች። ማንም አይነካኝም ገና መስፍንን እነጥቅሻለሁ ያለችው ባዩሽ ዛሬ እንግዲህ በወይዘሮ ሜላት እጅ ገብታለች። ወይዘሮ ሜላት ምን አጋጠማት? ለጊዜው ወይዘሮ ሜላት ላይ ምንም የተፈጠረ ነገር የለም። ነገር ግን የባዩሽን መሞት ፖሊሶቹ እያጣሩ ይገኛሉ። ነገር ግን እሷን ካገኙ ወይም ደግሞ እሷ ላይ ምርመራ ካደረጉ በኋላ ምን እንደሚያጋጥማት በጣም ከባድ ነው። ወይዘሮ ሜላት በእርግጥ ጨካኝ አደለችም፣ ግን ደግሞ ትግስቷ ካለቀ በጣም በጣም ሀይለኛና ደፋር ሴት ናት። እንደ ባዩሽ በእርግጥ መጥፎነት የላት ደጋግማ ይቅርጣ ትላለች። ስሜታዊ ከሆነች ግን ማንም ሰው ሊያስጥላትም ሆነ ሊያስተዋት አይችልም። እና ዛሬ ባዩሽን በመከታተል እያንዳንዱ እንቅስቃሴዋንም በማየት ዛሬ ላይ እባዩሽ ላይ የፈጠረችው ነገር በጣም ስሜታዊ ሆናና ተገፋፍታ ነበረ። ባዩሽ ማን ነክቶኝ የሚል አጉል ሀይለኝነት ቢኖርባትም ዛሬ ግን ቆሽቶ አባረረው። በወይዘሮ ሜላት ተደፈረች። በእርግጥ ባዩሽ የራሷ የምትለው ሰው ሀይለኛ የሆነ አለ፣ እና ያንን ሰው ብዙ ነገር እንዳደርግ አዛው ነው የሄደችው። ግን ቢሆንም ደግሞ በጣም ከባድ ከባድና አስቸጋሪ ሁኔታ ውስጥ እንዳለችም ምንም ጥርጥር የለውም። እና ዛሬ ባዩሽ አሁን ላይ ማንን ማን ይድረስላት? ሁለተኛ በቃሉ ለመበቀል ትፈልጋለች። እሱም እንደዛው አሁን ባዩሽን ሲገላገል በቃሉ በደስታ እያጨበጨበ ይገኛል። ፈጣሪ ሆይ፣ በቃ አሁን በነፃነት ሜላትም እኔ ላይ ምንም ትኩረት አታደርግም፣ ያችንም ተገላገልኳት። አሁን እኔ በነፃ ድርጅቴን የራሴ ማድረግ ብቻ ነው፣ በቃ አለቀ እያለ እየተዝናና ይገኛል። ነገር ግን እሱም ወጥመድ ውስጥ መግባቱ የማይቀር ነገር ነው። ሚሮን ሚሮን እንግዲህ ለወይዘሮ ባዩሽ ከዚህ በመጥፋቷ ደስተኛ ብትሆንም ግን ደግሞ አንድ ጥያቄ ውስጧን ይጠይቃታል። ከሜላት ብዙ ነገር ተቀብላለች። ሜላት ደግሞ ይሄን ነገር ያደረገችው ስሜታዊ ሆና ነው። ግን እኔስ ነገሩ ወደ እኔ የጠመጠም ይሆን? ምክንያቱም ሁለታቸውንም እንደምገናኝ ብዙ ሰዎች እያዩ ነበረ። አሁን በባዩ ሽጠረጠርና ደሞ ድጋሚ እስር ቤት ገባ ይሆን እያለችም ፈጣሪ ነጻ አውጣኝ እኔ ተቸግሬ ለችግሬ ስል ከሁለቱም በእርግጥ በቃ መጠቀም ያለብኝን ነገር ተጠቅሚ ያለው ስለዚህ አሁን ደግሞ ሌላ ጣጣ መጣ። ፈጣሪ ሆይ እህያለች ትገኛለች። ሜሮን በእርግጥ ባዩሽ ላይ ያላት አመለካከት ከባድ ነው። ምክንያቱም መጥፎ ወይም ደግሞ ፈጣሪዋ የማይፈቅድላትን ስራ ሰውነቷን እየሸጠች እንድትኖር ያደረገቻት ባዩሽ ናት። በሰዓቱ ወይዘሮ ሜላት መልካም ነገር ውላላታለች። ያንም መልካም ነገር እያስታወሰች ነበረ። ግን መልካም ውላልኛለች ብላ ለወይዘሮ ሜላት አላደላችም። እናም ለባዩሹም ለሷም ያልሆኑ ያልሆኑ ነገሮችን እያቀጣጠረች ሁለቱን በአንድ አባል ታቸዋለች። ያቺ በዚህ ሄደይ ስትላት ያቺ በዚህ ሄደይ ስትል ሁለቱንም አንድ ጋር ተገናኝተው እርስ በርሳቸው እንዲጨፈላለቁ አደረገች። ሀና አሁን ተስፋ ሁሉ ጨለመ። እናቴ እንደዚህ ሆና በስንት መከራ ዳነችልን እያለን፣ አሁን ደግሞ ሌላ ወጥመድ ውስጥ ገባች። እንዴት ነው ከዚህ ጉድ የምናወጣት? እያለችም እሪ ትላለች፣ ግን ምንም አማራጭ የላትም። ምናሴ እኔኮ የእናቴን ውሳኔ ረስቼው አይደለም፣ ግን ደግሞ ታይም ብንላት እንደማትመለስ ስለማቅ ነው አለ ሀና። እና ምን ተጠቀም? ይሄው ባዩሽን አስወግዳ እሷ እስር ቤት ልትገባለህ ነው። ምንድነው የተጠቀም ነው? ምንድነው የተገኘው አለች እህቴ ተረጋጊ እሺ ምን ላድርግ እናቴ በራሷ የወሰነችውን ውሳኔ ራሷ ካላደረገች ማንም ሰው ሊያስቆማት አይችልም አባዬ ቢሆን ራሱ ስለዚህ ምን እናድርግ ሀኔ አላት አይህ ሁላችንም አሁን ተነቀለን በቃ መሳደጃም አናገኝም በዛ ላይ ደግሞ ምስኪን አባቴ መጦሪያ ሳጣሁት እናቴ እንደዚህ ታደርጋል ብዬ አልጠበቅኩም አለች ሃኔ ሁላችንም ነን። ግን ፈጣሪ ደግሞ የተሻለ ነገር ይዞ እንደሚመጣ ተስፋ አደርጋለሁ። እንዴት በፈተና እያሰቃየኝ ድሮ ቤተሰቦችን ከማግኘት እንደዚህ የሆንኩኝ? ቢወደኝማ የተሻለ ነገር ቢያደርግልኝ ኖሮ እንደዛ ያሰቃየኝም ነበር፣ አለችው። አረ ሃኔ፣ ምንነሽ ነው አላት። አይ በቃ ፈጣሪ አይወደኝም አለች። ከፈጣሪሽ ጋርማ አትጣይ በማለትም ማረጋጋት ሰላም አሁን በጣም ደንግጣለች። ለባዩሽ መሞት ሳይሆን ለወይዘሮ ሜላት ለእናቷ እናቴ ወንጀለኛ ሆነች። በቃ ጨካኝ ናት፣ እንደዚህ ክፉ ናት። ፈጣሪ ሆይ አውቃለሁ፣ ውሳኔዋ ከባድ ቢሆንም ግን ደግሞ እንደዚህ ትጨክናለች፣ ሰው ታጠፋለች ብዬ አስብ ያላቅም በእርግጥ ከዚህ ቀደም አሃና ሙታ እኔን ለማዳን ጥረት እያደረገች ነበር፣ የገዛ ልጇን ሳታቅ። ስለዚህ እናት ጨካኝ ናት በቃ እያለችም ማለቃቀስ ጀመረች። ድንግጥ አለችም። መስፍን አሁን የሚይዘው የሚጨብጠው ግራ ገብቶት ራሱን ጨምድዶ በድንጋጤ ቀረ። ሜላት ምንድን ነው ያደረግሽው አላት። ወይዘሮ ሜላትም ያንን ነገር ካደረገች በኋላ እየተንቀጠቀጠች ማልቀስ ጀመረች። እንደዚህ ላጨከኝ ነገር መጀመሪያ አሰቢ፣ ተረጋጊ የምልሽ ለዚህ ነው። ባዩሽ አጥፍታ እንደምታጠፋሽ አቅ ነበረ አይሽ። እሷ ሞተች አንቺ ይኸው በህይወት ተሰቃየሽ። ምንድን ነው ጥቅሙ? ተይ ብልሽ አሰሚኝም። እንደ ባልም በቃ የምናገርሽን ነገር አታከብሪም። ለመጀመሪያ ጊዜ ብለምንሽ እምቢ አልሽ። አሁን ግን ተረጋጊ። የሚመጣውን ፊትለፊት ለመጋበጥ ዝግጁ ነኝ። አንቺ አትታሰሪም። እኔ ነኝ ያስወገድኳት ብዬ እኔ እጄን እሰጣለሁ አለ መስፍን። እሷ ደግሞ በፍጹም በፍጹም አለች። እሱም ተናገርኩኝ ማንም ሰው እናቴን ያስወገዳት ባዩሽን ያስወገዳት እናቴ ናት እንዳትሉ በማለትም ለልጆቹ ተናገረ። ይህን ወንጀል የፈጸመችው እናቴ ናት ብትሉ እውነት እስከ መጨረሻው ክዳችኋለሁ። እኔ ነይ ብዬ በምቀርብበት ሰዓት አዎ አባዬ ነው ብላችሁ መስክሮ አለ መስፍን። ግን ደግሞ ባዩሽ በህይወት መኖሯ ምንም ጠረ